አድማሽ ተመልካቾች እንደምንዋላችሁ እንኳን ለዕለተ ስቅለት በዓል በሰላም አድረሳችሁ እያልኩኝ ይህ ሰዓቱን ትኩስ አበይትና ሰበር መረጃዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን የ59ኛ ክፍለ ጦር ዋና አዛዥ፣ የሬጅመንት ዘመቻ መሪ፣ የመከላከያ መኮንን በፋኖ ኃይሎች ተመትቶም ሆስፒታል ለመግባቱ ተሰምቷል። በጎጃም ከፍተኛ የድሮን ጥቃት ያደረሰው የአብይ አህመድ መንግስት በፋኖ ኃይሎች ከፍተኛ አጸፋዊ ምላሽ እየተሰጠው ነው። ፋኖ በጎጃም በፈጸመው መብረቃዊ የደፈጣ ጥቃትም ከፍተኛ የአገዛዙ ጦር መውደሙ ተረጋግጠዋል። ዋና አዛዡን ጨምሮ በርካታ የአገዛዙ ኃይሎች እሳት ላይ እንደተጣለ ጭድ ሆነዋል። በዝርዝር ተሰሙታላቸው። በምግባረሰናዩ ሰናዩ ምሬ ወዳጁ የሚመራው ጦር ድል ቀንቶታል። የወሎ ከተሞች በአብይ አህመድ ሰራዊት ቁስለኛም መጨናነቃቸው ተነግረዋል። የ የፋኖ ኃይሎች ከተሞችን አስለቅቀው ተቆጣጥረዋል። ጉዳዩን በዝርዝር እንቃኘዋለን። በጎንደርም እንዲሁ ከዘጠኝ በላይ ከባድ የተባሉ አውደ ውጊያዎች የተደረገበት ብልጽግና ከፍተኛ ኃይል ያሰለፈበት ውጊያም እየተደረገ ነው። እንመለከተዋለን። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ እንዲሁም ቬትናም በለንደን በኢትዮጵያውያን በኢምባሲው ላይ ተቃውሞ ደረሰባቸው። ይህንንም ጉዳይ በመረጃችን እንዳሰ ደርሰዋለን የአቶ ክርስቲያን ታደልና የዮሐንስ ቦያሌው የፍርድ ቤት ውሎንም ይዘናል። ታደምጡታላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ ባርስተ ዜና ያደምጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮ ላይ ከቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም፣ እንዲሁም ሀሳብ አስተያየታችሁ እንድትሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩም። በቅድሚያም የፍርድ ቤት ውሎም የአማራ ክልል ምክር ቤት አባል አቶ ዮሐንስ ቦያሌውና አቶ ክርስቲያን ታደለም በእስር ላይ የሚገኙ ሲሆን ስዩም ተሾመ የተባለ ግለሰብ የስም ማጥፋት ወንጀል ፈጽሞባቸዋል። ይህንን ተከትሎም እነዚህ የህዝብ ተወካዮች በአቶ ስዩም ተሾመ ላይ የወንጀል ክስ አቅርበዋል። ምንም እንኳን ግለሰቡ ፍርድ ቤት እንዲቀርብ ቢታዘዝም ችሎቱ ለማቅረብ ፈቃደኛ አልሆነም። በትላንትናው ዕለትም በተመሳሳይ ፍርድ ቤት ሳይቀርብ ቀርቷል። ይህንንም ተከትሎ አቶ ዮሐንስ እንዲሁም አቶ ክርስቲያን ታደለም በችሎቱ ያደረጉትን ንግግር ቀጥሎ አቀርብላችኋለሁ። እውነት ለመናገር ስዩም ተሾመ ፍርድ ቤት አይቀርብም፣ እንደፈለገ ይሳደባል፣ ስም ያጠፋል። እናንተን ዳኞችን፣ በተለይም የመሃል ዳኛውን ከእኛ ጋር ግንኙነት እንዳላቸው አድርጎም በመግለጽ የሐሜት ተግባሩንም ቀጥሏል። ለዚህም የሚሆን ማስረጃም በሲዲ አያይዘን አቀርበናል። መንግ ፈቅዶለት እንደሚሳደብና ችሎቱን እንደሚደፍር ነው የምቆጥረው። ከጅቡቲ ጎበዝ ዜና መጣው የሚል ፖሊስ አዲስ አበባ ላይ የተቀመጠውን የመንግስት አክቲቪስት ማቅረብ አልቻልኩም የሚለው ስላቅና አሳፋሪ ነው። ተከሳሽ ስዩም ተሾመ መንግስት መኪና የመደበለት ቤት የሰጠው አጃቢ የመደበለት የወር ደመወዝ የሚቆረጠለትና በሁሉም የመንግስት ሚዲያዎች በተለይም በኢትዮጵያ ቴሌቪዥን ቋሚ የመንግስት ተንታኝ የሆነን ግለሰብ ነው ፖሊስ አጣሁት የሚለው ንጹህ ኢትዮጵያውያንን በተለይ አምሃሮችን እኛን የምክር ቤት አባላትን ጨምሮ ከየቦታው ለቅሞ መደበኛ በሆነና ባልሆነ የማገቻ ቦታዎች ለምሳሌ በሰመራና በአዋሽ አርባም አሰቃይቶ ፍትህ ያሳጣው ፖሊስ ለስዩም ተሾመ ከለላ እያደረገ ነው። ይህ የሚያመላክተው በህግ ፊት ሁሉም ዜጎች እኩል ናቸው የሚለውን መርህ የሚጻረር ነው። መንግስት የራሱን ደጋፊዎች ከህግና ከፍትህ በላይ አድርጓቸዋል። ተቃወሙ የሚላቸውን ደግሞ ህገ ወጥ በሆነ መልኩም እያሰቃየም ይገኛል። እና የኢትዮጵያ የፍትህ ስርዓት ደብል ስታንዳርድ ነው የምንለው ለዚህ ነው። እንዳይቀርብ እያደረገ ያለው የፌዴራል ፖሊስ ኮሚሽን ኮሚሽነሩ ጀምሮም እንዲጠየቅልን እናመለክታለን ሲል አቶ ዮሐንስ ቦያለው ተናግሯል። ክርስቲያን ታደለ ይቀጥልና ስዩም ተሾመ የጠቅላይ ሚኒስተሩ የማህበራዊ ሚዲያም አማካሪ ሲሆን ፖሊስ ይህንን ሰው ማቅረብ ያልቻለውም ስዩም አንደኛ ደረጃ ዜጋ ስለሆነ ነው። አንደኛ ደረጃ ዜጎች ከህግ በላይ ስለሆኑ ፍርድ ቤት መቅረብ አይችሉም። ፍርድ ቤት ተገዶ የሚቀርቡት ሁለተኛና ሶስተኛ ዜጎች ብቻ ናቸው። ስዩም አማራ ቢሆን ኖሮም ተገዶ ይቀርብ ነበር። ምክንያቱም በአሁኑ ወቅት አማራ ሶስተኛ ዜጋ ሆኗል። ሁለት መቶ አማራዎችን ከወቅታዊ ጉዳይ ጋር በተገናኘ በሚል ጓዳ ጎድጓዳ ውስጥ ገብቶ በእስር ቤት እያጎረ ያለ ፖሊስና አቃቢ ህግ ስዩም ተሾመን አዲስ አበባ ውስጥ ተሰውሯል ሲባል ያሳፍራል። ሞት በሚያስቀጣ አንቀጽ ተከሰን አቶ ስዩም የተባለውን ግለሰብ ችሎቱን ከውጭ ሆኖ ተጽዕኖ የሚፈጥርበት ከሆነ ውጤቱን ከወዲሁ የሚታወቅ ነው ሲል አቶ ክርስቲያን ታደለም ተናግረዋል። በሁለቱ የህዝብ ተወካዮች ላይ የስም ማጥፋት ወንጀል የፈጸመው አቶ ስዩም ተሾመም ሚያዝያ 21 ቀን 2017 ዓ ም በድጋሚ ተገዶም ፍርድ ቤት እንዲቀርብም ትዕዛዝ ተሰጥቷል። አሁን በቀጥታ ወደ ግንባር መረጃዎች ያልፋል። አለው ዘመቻ አንድነት በወሎ በፋኖ ኃይሎች ተጠናክሮ ቀጥሏል። በቀጠለው ዘመቻ አንድነት ባለሽርጡ ክፍለ ጦር ታላቅ ድልን ተቀናጅቷል። በአርበኛ እንድሪስ ጉደሌም የሚመራው የአማራ ፋኖ በወሎ ምስራቅ አማራ ኮር አንድ ባለሽርጡን ክፍለ ጦር ከጊራና ከተማ ወደ ፋጂም ሲንቀሳቀስ የነበረውን የብልጽግናን ወንበር አስጠባቂ ሰራዊት ሚሊሻና አድማ ብተናም በሰሜን ወሎ ዞን ሀብሮ ወረዳ ፋጂ እየተባለ በሚጠራው ቦታ ላይ ደፈጣ በመያዝ በትላንትናው ዕለት ከረፋዱ አምስት ሰዓት ተኩል እስከ ስድስት ሰዓት ተኩል ለአንድ ሰዓት በፈጀ ኦፕሬሽን የዙፋነ ጠባቂውን ሰራዊት እንዲሁም ጥምርና ሁዳደር ሚሊሻ እንዲሁም አድማ በተናውን ሙትና ቁስለኛ ያደረጉት ሲሆን ብዛት ያለው ተተኳሽ በመማረክም የተረፈውን ሙትና ቁስለኛውን ብዛት ባለው ባጃጅና አምቡላንስ እያንጠባጠበም ወደ ነበረበት ጊራና ከተማ እንዲፈረጥጥ አድርገውታል። በሌላ ተጋድሎ መረጃ የባለሸርጡ ክፍለ ጦር አራተኛ ሻለቃ በደቡብ ወሎ ዞን ወረባቦ ወረዳ ቀበሌዎች የተንቀሳቀሰውን የዙፋን ጠባቂ ሰራዊት እንዲሁም ሆዳደር ሚሊሻና አድማ በተና ሃሮ የተባለ ቦታ ላይ በተደረገ የተጠና የደፈጣ ጥቃት 23 ቁስለኛና 17 ሞት በማድረግ የኮካክስ ከተማን ከብልጽግና ሰራዊት ነጻ አድርጎም በመቆጣጠር ታላቅ ሲሆንን ተጎናጽፏል። ከባድ ምት የተመታው የብልጽግና ሰራዊት ከቦካክስ ከተማ ወደ ቢስጢም ከተማ መፈርጠጡ ነው እየተነገረው። የፋኖ ኃይሎች በተጋድሎ 1400 የክላሽ ተተኳሽ በዛ ካለ ከድረት ትጥቅ ጋር መማረካቸውም ተነግረዋል። ይህ በእንዲህ እንዳለ ዘመቻ አንድነት በጎንደር ግንባርም ተጠናክሮ ቀጥለዋል። የገቡት አይወጡም፣ ቀጠናው የእሳት ባህር ሆኖም ያቀልጣል፣ ያሰምጣል። እድል ያተረፈውም ሁሉም ይማረካል። አራት ወረዳዎችን ያካለለም በአራት አቅጣጫ ተነቃንቆም ከዘጠኝ በላይ አውደ ውጊያ ግንባር ከ3500 በላይ የብልጽግና ሰራዊት በታች አርማጭሆም፣ አጀር የጃኖራ ወገድ፣ ደባርቅ፣ አድርቃይ ወረዳና ጠገዴ ወረዳም የተነቃነቀ ኃይል በዘጠኝ የፍልሚያ ግንባሮች ለ36 ሰዓት እየተፋለምን እንገኛለን ሲል ዮሐንስ ንጉሶም የአማራ ፋኖ በጎንደር ህዝብ ግንኙነት አስታወቀም። ማን አንድነት በጎንደር እስካሁን ባለው ከመቶ በላይ የሚቆጠር የብልጽግና ሰራዊት መደምሰሱም ተነግሯል። በርካቶች እየተማረኩ ነው። ቁስለኛውም አይጠየቅም። የገባው ሊወጣ አይችልም። ለጊዜው ከበባ ውስጥ ያልገባው የላካቸው አለቃቸው ብቻ ነው ሲል ዮሐንስ ንጉሶ ለሚዲያችን ተናግሯል። በጎንደር ግንባር አሁን በዚህ ሰዓት በዘጠኛው ደውጊያዎች እጅግ ከባድ ነው የተባለ ውጊያ እየተደረገ ነው። የብልጽግና ሰራዊት እጅግ ቁጥር የበዛ ሰራዊትም አሰልፏል ነገር ግን የፋኖ ኃይሎች ቀለበት ውስጥ እንዳስገቡት ነው እየተነገረም የሚገኘው ከውጊያው በኋላ በርካታ ዝርዝር መረጃዎችን ይዤ የሚቀርብ ይሆናል አሁን በቀጥታ ወደ ጎጃም አልፋለሁ በትላንትና ው እለት ከአዲስ ቅድም ወደ ዳንግላም አቅጣጫም ይጓዝ ከነበረም የብልጽግና ሰራዊት ጦር ላይ የደፈጣ ጥቃት መፈጸማቸውን የፋኖ ኃይሎች ገለጹ። ከጠዋቱ አንድ ሰዓት አካባቢ የደፈጣ ኦፕሬሽን የሰራቸው የደፈጣም ኤክስፐርቷ የአማራ ፋኖ በጎጃም ጎጃም አገው ምድር ኤፍሬም አጥናፉ ብርጌድ ስትሆን ወደ ዳንግላም አቅጣጫ ይጓዝ ከነበረው የብርሃኑ ጁላ ጦር ላይ ከፍ ያለ ሰብአዊና ቁሳዊ ኪሳራም ማድረስ መቻላቸውን የፋኖ ኃይሎች ገልጸዋል። ይህ የብልጽግና ቡድን ቁሳቁስ አጅቦም ያልፍ የነበረ ሲሆን ኮምባይ ሎለሴት ቀበሌ ላይ በጠዋቱ የገጠመውን ዱብዳ ለመቋቋም ዙ 23 ድሽቃና ሌሎች ከባድ መሳሪያዎችን በብዛት የተጠቀመ ሲሆን የመሳሪያው ብዛትም ሆነም የሰው ኃይሉ ጋጋታ ግን ከኤክስፐርቶቹም የደፈጣ ጥቃት ሊያተርፈው አልቻለም። እስካሁን በሰራዊቱ ላይ የደረሰው ውድመት በቁጥር ባይገለጽም በብልጽግና ራ ሰራዊት ላይ ከፍተኛ ጉዳት መድረሱ ግን ተረጋግጧል። ይህ በእንዲህ እንዳለም የሬጅመንት ዘመቻ ላይ ጥቃት ተፈጸመም። የ59ኛ ክፍለ ጦር ሬጅመንት ዘመቻ መሪ ላይ ጥቃት ተፈጽመዋል። በከፍተኛ ሁኔታ ተመቶም አዴት ትግል ክሊኒክ እርዳታ ቢደረግለትም መኮንኑ በመኖርና በመሞት ውስጥ ስለሆነም ወደ ባህር ዳር ተጉዟል። በዛሬው ዕለት የሻለቃም አንሙት ያዛቸው ብርጌድ የብልጽግና ሰራዊት ኃይል ላይ ከአዴት ወደ ደም ድንጋይ በመጓዝ ላይ እያለም ሻለቃ አንድ የበላይ ዘለቀ አለቃ ልዩ ቦታው ቃበና ገብርኤል ላይ በተጠና በተደራጀ በትክክለኛ መረጃና ክትትል በደፈጣ በሰነዘሩት ጥቃት የብልጽግናን ሰራዊት ሙትና ቁስለኛ በማድረግ የተሳካ ውጤታማ ሥራ መስራታቸውን የፋኖ ኃይሎች ገልጸዋል። የሕክምና ባለሙያዎች ላይ መረጃዎችን ለፋኖ ታደርሳላችሁ በማለትም አካላዊ ጉዳትና ድብደባም የብልጽግና ሰራዊት ፈጽሞባቸዋል። በሌላው ደውጊያ ሳሙኤል አወቀ ዘጠነኛ ክፍለ ጦርም ታላቅ ድልን ተቀናጅቷል። መነሻውን የመውጣ ቀራኒው ያደረገው የብልጽግና ሰራዊት ሰባ ሁለተኛ ክፍለ ጦር በውሃን አቋርጦም አውጃ ከተማን ለመያዝ ከንጋቱ አስራ ሁለት ሰዓት ገደማ የተንቀሳቀሰው የአብይ አህመድ ሰራዊት አዲስ አምባ ላይ በአረንዛው ጎንቻ ብርጌድ በተደረገበት ጥቃት ወደ ኋላም እንዲመለስ ተደርጓል። በሌላ በኩል ሀዲስ አለማየው ሰባተኛ ክፍለ ጦር የአማራ ፋኖ በጎጃም የአዲስ አለማየሁ ሰባተኛ ክፍለ ጦር የቦቅላ አባይ ብርጌድና የመብረቆ ብርጌድ የቦዛ ላይ በጥምረት ባደረጉት ውጊያ የአብይ አህመድን ሰራዊት ሲያስጨንቁት አርፍደዋል። በዚህ ውጊያም የተደመሰሰው የብልጽግና ሰራዊት ኃይል አምስት ሲሆን የቆሰለ አራት ከባድ ቁስለኛ ሲደረግ ስምንት ቀለል ያለ ቁስለኛም በአጠቃላይ አስራ ሁለት ቁስለኛም ተመዝግቧል። ተመዝግበዋል። የብልጽግና ሰራዊት ያቀደው ሳይሳካለት ወደ ቆይ ከተማም ፊቱን አዙሮም ፈርጥጧል። ተፈራ ዳምጤም ሁለተኛ ክፍለ ጦር በዛሬው ዕለት በሁለት ብርጌዶችም ኦፕሬሽን ሰርቷል። የዮሐንስ አለምየሁ ብርጌድ በጎንጃ ቆለላ የመጨረሻም እስትንፋሱ እንዳይቋረጥ እየታተረ ያለውን የአብይ አህመድን ቡድን ከአዴትና ጎንጅ ከተማ በመነሳት ወደ ደንጋሳ መቀጠናም የተንቀሳቀሰ ቢሆንም በአማራ ፋኖ በጎጃም የቆላው መብረቆ ሻለቃ በተደረገበት የደፈጣ ጥቃት ክፉኛ ተደብድቦ መመለሱ ተነግ ተነግሯል። በዚህ የደፈጣ ጥቃት ሶስት የመከላከያ አባላት እስከ ወዲያኛው ሲሸኙ አራት ቁስለኞቹን ከአስር ጊዜ በላይ ሙርታርና ሰባት ጊዜም ዙ 23 በማስወንጨፍ ከ11 በላይ የአርሶ አደር እንስሳትን በመግደል አስከሬኑንና ቁስለኛውን ጭኖም ወደ መጣበት ተመልሷል። በተመሳሳይ የመዝገቡ ጮቄም ሰዴ ብርጌድ የብልጽግናን ቡድን መሽጉ ከሚገኝበት ሰዴ ከተማ ከናፈቀላጤ ሚሊሻዎቹ ጋር ከበባ ውስጥ አስገብተው እየጠጡ ከነበረበት ጠላ ቤት ከቀኑ አራት ሰዓት ተኩል ላይ በተሰነዘረበት የቦምብ ጥቃት ቦታው ላይ የነበሩ ሚሊሾችን ጨምረውም የአገዛዙ ሰራዊት መደምሰሳቸው ተሰምቷል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድና የቬትናም መንግስት ለንደን በሚገኘው ኤምባሲያቸው ተቃውሞ ደረሰባቸው። የአማራና ኢትዮጵያውያን ተወላጆች ለንደን በሚገኘው በቬትናም ኤምባሲም ከፍተኛ ተቃውሞ ማሰማታቸውን የተነገረው ጠቅላይ ሚኒስትር አብይ አህመድ በቬትናም ጉብኝት እያደረጉ ባሉበት በዚህ ወቅት ህዝባችንን እየጨፈጨፈ ያለ መሪ እንዴት ትቀበላላችሁ በሚል ነው የአማራና ኢትዮጵያውያን ተወላጆች በለንደን በሚገኘው የቬትናም ኤምባሲ ላይ ተቃውሟቸውን ያሰሙት። ይህ በእንዲህ እንዳለም በአማራ ህዝብ ላይ ከፍተኛ ጉዳት እያደረሰ ያለው አገዛዞም በምስራቅ ጎጃም ዞን እናርጅናው ገወረዳ ገደብ በተባለች አነስተኛ ከተማ ትላንት ሚያዝያ 9 ቀን 2017 ዓ.ም ከ120 በላይ ንጹሃንን በድሮን መጨፍጨፉ ተሰማ። በአካባቢው የፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩ ቤት ለመስራት በህብረት እንጨት ተሸክመው የነበሩ ንጹሐን የገደብ ከተማና አካባቢው ነው ተሽከርካሪዎች በገፍ በጅምላ በድሮን ተጨፍጭፈዋል። በትላንትናው ዕለት ሚያዝያ 9 ቀን 2017 ዓ.ም ም በእናርጅ እናውጋ ወረዳም ገደብ ከተማ የተፈጸመው የጅምላ ድሮን ጭፍጨፋም የእያንዳንዱ የአማራ ዕጣ ፋንታ መሆኑም ግልጽ ነው ሲሎም የአካባቢው ነዋሪዎች ገልጸዋል። በጅምላ የተጨፈጨፉ ወገኖቻችን ነፍስ በአጸደግነት ያኑርልን እያልን ለተጎጂ ቤተሰቦችም መጽናናትን እንመኛለን ይህንን ጥቃት ተከትሎ የአማራ ፋኖ በጎጃም የሐዘን መግለጫ ሰጥቷል። የአማራ ሕዝብን ካልጨረስኩኝ እንቅልፍ አልተኛም ያለው የአብይ አህመድ ቡድን በምስራቅ ጎጃም ዞን እናርጅ እናውጋ ወረዳ ገደብ በተባለች አነስተኛ ከተማ ጥቃት ንጹሃን ላይ ሰንዝሯል። ወገኖቻችን በድሮን ተጨፍጭፏል ይላል መግለጫው። በአካባቢው የፋሲካ በዓልን በማክበር የበዓል ቅድመ ዝግጅት ላይ የነበሩ ቤት ለመስራት በህብረት እንጨት ተሸክመው የነበሩ ንጹሃን የገደብ ከተማ ነዋሪዎችና አካባቢዋ ላይ የሚገ የሚገኙ ንጹሃኖች በግፍ በጅምላም ተጨፍጭፈዋል። ይህንንም ተከትሎም አንደኛም ለአማራ ፋኖ በጎጃም አባላት እናም አመራሮች በወገኖቻችን ላይ የተፈጸመውን ጅምላ የድሮን ጭፍጨፋ ድርጅታችን የአማራ ፋኖ በጎጃም ለመላው ወገናችን መጽናናትን እየተመኘም በወገናችን ላይ በደረሰው የጅምላ ጭፍጨፋ ከህዝባችን ጎን በመቆም እስከ መጨረሻው መስዋዕትነት ለመክፈል ከመቼውም ጊዜ በላይ በተጠንቀቅ ላይ እንድትቆመውም እናሳስባለን ሲል መግለጫው ይጠቁማል። ሁለተኛ በመላው የ

ሁለተኛው ለመላው የአማራ ህዝብ ልና በትላንትናው ዕለት ሚያዝያ 9 ቀን 2017 ዓ ም በእናርጅ እናውጋ ወረዳ ገደብ ከተማ የተፈጸመው የጅምላ ድሮን ጭፍጨፋ የእያንዳንዱ የአማራ ጣፋንታ መሆኑ ግልጽ ነው። በመሆኖም በቀጣይ ለምናደርገው ህዝባዊ ጥሪና የክተት አዋጅ ከዛሬ ጀምሮ እንድትዘጋጁና ይህንን ጨፍጫፊ ስርዓት ለማጥፋት የመጨረሻውን መስዋዕትነት በመክፈል ነጻነትህን በክንድህና በትግልህ እንድታረጋግጥ ስንል ጥሪ እናቀርባለን ይላል መግለጫው። በመጨረሻም የአማራ ፋኑ በጎጃም መግለጫም በጅምላ የተጨፈጨፉ ወገኖቻችን ነፍሳቸውን በአጸደ ገነት ያኑርልን እያልን ለተጎጂ ቤተሰቦች መጽናናትን እንመኛለን በማለት ይደመድማል። ይህ በእንዲህ እንዳለ ዛሬ በድጋሚ የወጣ የጥንቃቄ መልእክት፣ ዛሬም የብልጽግና አመራሮች እንጅባራ ከተማ ተሰብስበው የነበረ ሲሆን ከነገ ጠዋት ጀምሮ በጎጃም አገው ምድር ክፍለ ጦር በሚንቀሳቀስባቸው ቀጠናዎች በሙሉ በተለይ አሸፉ ቀጠና የድሮን ጥቃት ለመፈጸም ተፈራርመው ጨርሰዋል። ስለሆነም ከአመት በዓል ጋር በተያዘም ከፍተኛ የድሮን ጥቃት ሊፈጸም ስለሚችል ሕዝባችንም ሆነ ጦሩም ከመሰባሰብ እንዲቆጠብና ራሱን ከአየር ኃይል ጥቃት እንዲጠብቅ በጥብቅ እናሳስባለን ሲል የፋኖ መግለጫም ይጠቁማል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ